ጌታ ከፈለግ መኝታ ቤት ተኝታ አዳምጥ ሙዚቃ ሙዚቃ አሁን የምከፍትበት ሰዓት። እዚህ ቲክቶክ ላይ ስንት ነገር እንደተሰራ እየጠየኩ ነው ያለሁት። ማን አዛባ እኔን ሲናገረኝ እንደነበረ ኢንፎርሜሽን ስጥ። ምንድን ነው ከስር ገብቶ የተቀመጡት ሰዎች ሰው ናችሁ? መረጃ ነግሪያት። ማነው ያስገባችሁ ሲጀመር የአባቴ ሚካኤል የገባበት ጉድጓድ የገባችሁ፣ ማን ያስገባችሁ እዚህ ውስጥ? እኔ እኮ ነው እየዋቸው ምስር ተቀምጡ። ማናችሁ እናንተ? ማን ያስገባቸው? የአባቴ አምላክ ምን ይመስላሉ? ቁጭ ብለው ደግሞ የተዘጉ ማያወሩ። ወይኔ ውረት ይ በስማአሙን ለንፍ ዘመዶቼ ን ምታሰድቡኝ? አንቺ እውነታ ወይኔ እውነት እያፈር ልብላ አንችን፣ የሰደብኩሽ ጠላትሽ፣ በክፉ የሚያይሽ ሚካኤል አፈር ውስጥ ይግባ። ጂጂክ እያ ብትገባ ሺ ደነዝ ደነዘች። አንችን አንቺ ቡዳ፣ ሳትነግሪኝ አስገብተሽ እውነትን ምታሰድቢ

ተሮለያቡናት ያስገባችው ቡናት ያስገባችው በጣም የበቃ ሮምዬ በሌ ጋር ነው የሄድነው ከስራ ወጥቼ እሺ፣ እሺ፣ ሮምዬ እንኳን በሰላም ገባሽ ልልሽ ነው። ሮማን ማንም ብሎኛ? ያቅም። ጉረኛ ምን ማለት እንደሆነ እንኳን አላቅም። ጉረኛ ኮንኩ ደግ አደረግኩ። እና ምን አባሽ ተሰራ ያለሽ እዚ ጋ ጉረኛ ኮንኩ። ምን አባት ትሰራለ እዚ ጋ ምድረ ዱቄታ። ማን ባለው ጉረኛ? እኔ ሮማን ጉራ እንዴት እንደሚነፋ አላቅም። የአባት አምላክ ይንፋህና። እንዴ ሮሚ፣ ወሎ ከሚሴ አድናቂሽ ነኝ ወለየው ይስወዳችሁ እኮ አፈር ልብላላችሁ፣ እኔን አፈር ልብላ። ይሄ የብልጽግና መንግስት አሁን ቆይ እዞርበታለሁ። በእናንተ የተነሳ ጭራሽ እየገደላችሁ ነው። አደ ዝም በለው አሁን ወደዚህ መጥቻለሁ። ምን አባታቸው እስከ ሁለት ዓመት ቀጠቀጣቸውና አንድ ወር ሲቀረው ይቅርታ ጠይቄ ደግሞ ሄዳለሁ ወዳገሬ። ወደ እነሱ ነው የምዞረው። የልጅቷን ጉዳይ ምናምን ሰምቻለሁ እዛ እዛ ሆኜ መቼም ችዬዋለሁ። አሁን ግን እረግጣቸዋለሁ። ብልጽግናዎች ምን አባታችሁ ልታመጡ። እያረጋችሁት ያለውን ነገር መረጃውን አጣርታችሁ ላኩልኝ። እረግጣቸዋለሁ። ብልጽግና የት አባቱ ሀገሬ እገብቻለሁ። የት ያገኙኛል? አጣሩና ላኩልኝ። እውነት ከሆነ ብልጽግና እድሜ ያጠረ ረግጬ ረግጬ ነው የምለቅ። እዚህ እገብቻለሁ። የት ታገኙኛላችሁ? ፍቅሪዝምም ኬንያ ገብቷል እንዴ? ህዝብ እየገደሉ እንዴት ነው ነገሩ? አጣሩና የእውነቱ መረጃ ልጅቷ እንደተባለችው ጡቷ ተቆርጦ ከሆነ እንደዚህ አይነት ነገር አድርገው ከሆነ ብልጽግና እኔን ያርገኝ ከዛሬ ጀምሬ ነው የምረቅጥ። ምንም የምታመጣው የለም። ወደ ኦልሬዲ ገብቻለሁ። ማቄን ምኔ ምኔም ጨርሼ ነው የመጣሁት እንዴ እንደዚህ ሰው እየተገደለ አይ አራንዳስሽ መድኃኔዓለም የሚደግፋችሁ ምናችሁ ነው? የምደግፈው ሰው እየገደላችሁ ከሆነ አገሪቷ አታምራለች። አዎ፣ ግን ሰው እየሞተ ከሆነ ረብሉት እዛው ሀውልት የሆኑ እና ይቀር። ኖ ኖ ኖ ኖ ኖ። በወሎ ከሚሴ ቀልድ የለም። ወለዬ መባል ስሙ ይበቃሻል ተብሎ የተዘፈነለት የኢትዮጵያን ቆንጆ ገለል ይጨርስ እንዲህ ወይናና ጉድ እኮ ነው። ደግሞ ላችሁ ኤርፖርት ስገባ እግዚአብሔርን እኔ ከመንግስት ነው ችግር ያለብኝ ወደ ከአምስት መቶ በላይ ኦሮሞ የሊወስዷቸው እንደሆነ ቀሚስ አልብሰው አልብሰው አልብሰው ሜዳ ላይ ተኝተዋል ወደ አረብ ሀገር